ኢላሂ ኢላሂ በዝነትህ ልንቃ ምራኝ፣ መንገዱ ምራኝ መንገዱ እንዳውቅህ አስችለኝ። ለያዘው ገመድ ያዘው

ያለ ኒካህ መገናኘት መጨዋወት ሻይ ቡና መባባል የተለመደ ሆኗል። ነውርነቱ ከህብረተሰቡ ላይ ተነስቷል። ሐያ ወይም ሐፍረት ወይም ጥብቅነት የሚባል ነገር እንደኋላ ቀርነት እየታየ መጥቷል። ያለ ኒካህ እንዴት የሚል ሰው አክራሪ ወገኛ ተደርጎ ይታያል። ዚና በመጨረሻ ዘመን እንደሚስፋፋ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ሲሉ ጠቁመውናል። ኢማሙ ቡኻሪ አነስ ኢብኑ ማሊክን ጠቅሰው እንደ እንደዘገቡት ከቅያማ ቀን ምልክቶች ዕውቀት ይነሳል፣ መሃይምነት ይነግሳል፣ ዝሙት ይስፋፋል፣ አስካሪ መጠጦች ይጠጣሉ። የሴቶች ቁጥር ይበረክታል፣ የወንዶች ቁጥር ያንሳል፣ ለሐምሳ ሴቶች አንድ ወንድ እስከሚደርስ አዎ አሁን ያለንበት ዘመን ዚና የተስፋፋበት ዘመን ነው። ዚና ሊስፋፋ የቻለው ደግሞ የሃይማኖት አቋሙ ሲላላ ከዲን ሲርቅ እስላማዊ ስነ ምግባር ሲነጥፍ ስለ አኺራ መኖር ትቶ ስለ አዱንያ ብቻ መኖር ሲጀምር ሙራቀበቱላህ ሲጠፋበት ነው። ዛሬ በዓለማችን ዚና ፍቃድ ያለው ህጋዊ ስራ ሆኖ ግብር እየተከፈለበት የሚከናወን አንድ

ነቢያችን አሌህ ሰላቱ ወሰላም እንዳሉት ዝሙት እየተበራከተና እየተስፋፋ ሲመጣ ቀደምቶቻችሁ የማያውቁት ወረርሽኝ ይከሰታል። ዛሬ ዛሬ ግን ኅብረተሰባችን በቀሳፊው በሽታ እየረገፈ፣ በአሰቃቂ ሁኔታ ተቀስፎ እየተሰቃየ የዚና ወረርሽኝ ግን መግታት አልተቻለም፣ ብሎም እየተስፋፋና የዚናም መንገድ እየቀለለ መጥቷል። ግብረ ገብ ወይም ሥነ ሥርዓት ጥብቅነት የሚባሉ ጉዳዮች ጠፍቷል። ተሰለጠነ፣ ታወቀ፣ ተመጠቀ በሚል መንፈስ ዝሙት ይስፋፋል። በየቤታችን የሚገኘው ቲቪና ሬዲዮ በቀዳሚነት ተጠቃሽ ነው። ማስታወቂያዎቻችን ዕቃን ወይም ሸቀጥን ከማስተዋወቅ ይልቅ ዝሙት ኢንዱስትሪን ማስፋፊያ ናቸው ቢባል አብዛኛውን የሚያስማማ ይመስለኛል። ጎማ ለማስተዋወቅ ራቆቷን የምትቀርብ ልጃገረድ፣ ዘይድ ለማስተዋወቅ ወንድና ሴት ማስጨፈር፣ ሌላም ሌላም ህብረተሰባችን መካከል በዚና ምክንያት እየተስፋፋ ያለው በሽታ ለመግታት መፍትሄ ብለው ሲያመጡ ኮንዶምን ተጠቀም ይሉሃል። ዝሙት መፈጸሙን ቀጥልበት ማለት ነው በሌላ አባባል ግን አንተን ተጠቀም ይሉሃል። የበሽታው ስርጭት ለመግታት ታላቅ ዝግጅት ተዘጋጅቷል ይባልና ዝግጅቱ በመጠጥና በሙዚቃ ታጅቦ ሲጨፈር ይታደራል። ስርጭቱን ለመግታት ድንቄም። ራሳችንን ከዚና የጠበቀን እንደሆነም ጀነት ዋስ እንደሚሆኑልን ቃል ገብተውልናል። ሌላው ቀርቶ ከዓርሽ ጥላ ስር ከሚሆኑት ሰባት ዓይነት ስራ ካላቸው ሰዎች አንዱ እንደሚሆን ገልጸውልናል። ቆንጆ ሴት ምንም የማይጎላት ዘርዋም የተከበረ ኑሯ የተደላደለ ለዝሙት ጋብዛው፣ አላህን እፈራለሁ ያለ እንደሆነ አንዱ ከዓርሽ ጥላ ስር የሚሆነው እሱ ነው። አላህ ከዓርሽ ጥላ ስር ከሚሆኑት ያድርገን። ስለ ዝሙት ብዙ ብዙ ማለት ይቻላል። ዋናው ግን ማለቱ ሳይሆን እንዴት መጠበቅ ይቻላል የሚለው ነው። ከሁሉም ፍልስፍናዎች ለዝሙት መፍትሄ ያደረገ እንደ ኢስላም ማንም የለም። ባለባበስ ለዝሙት የማያማልል አካሄድ፣ ለዚና የማይገፋፋ እያለ ሌላም ሌላም ሥርዓቶች የሚያስተምር ልቅ ከሆነ ለዝሙት ከሚጋብዝ ግንኙነት የሚያገብ ስሜትን በሥርዓት ደንብ ማርካትን መፈጸም እንጂ የለም ስሜትህን አፍነህ ባህታዊ ሁን መነኩሴ የሚል ወጥ የሆነ አቋም የለውም። ያኗኗር ዘይቤና ሁኔታ ውስጥ መሳሳት ሊከሰት ይችላል። ዋናው ነገር ወደ አላህ ተመልሶ ተስፋ ሳይቆርጥ ተውበት ማድረግ ነው። ተውበት ሲባል ዛሬ ሆኖ ነው። የለም ገና ነኝ ትንሽ ልቆይ ላይፌን ልቅጭ እድሜ ገና ነው የሚሉ ሽንገላዎች አግባብ አይደለም። ዛሬውን ወደ አላህ መመለስ አላህ ከዚና ይጠብቀን ደግሞ ጥብቅነትና ጽናት እንዲሰጠን መለመን ነው። አላህ ስብሓንሁ ወተዓላ የሙእሚኖችን ባህሪ ሲጠቅስ ዝሙትን የማይፈጽሙ ናቸው ብሏል። እኛንም አላህ ስብሓንሁ ወተዓላ ከነርሱ ያደርገን ዘንድ እየተማጸንን ወደ ዝሙት የሚያቃርቡ ነገሮችን እየጠቆምኩ ምክሬን አጠናቅቃለሁ። እነዚህ ከዚና ለመጠበቅ የሚረዱ ወሳኝ ነጥቦች ናቸው። በኢስላም ቀድመው የተከለከሉና ወደ ዝሙት የሚያነሳሱ ዝሙት ሙዚቃዎችን ከማዳመጥ መራቅ፣ ወደ ዝሙት የሚያነሳሱ ፊልሞች ከመመልከት መቆጠብ፣ ለዚህ ተግባር ሆን ብለው ሥራችን ብለው ከያዙ ጓደኞች መራቅ፣ የፍቅር ጋዜጦችና መጽሔቶች ዓለም አንብብ፣ አላህ ስብሓንሁ ወተዓላ እሱ የሚወደውን ትዳር እስኪሰጠን ድረስ ራሳችንን መቆጣጠርና መጾም። እህት ወንድሞቼ፣ እነዚህ ከላይ የጠቀስኳቸውን ነገሮች ሳንጠነቀቅ ራሴን እጠብቃለሁ ማለት ሰውየውን እጅና እግሩን አስረው ባህር ላይ ከጣልነው በኋላ ውሃ አይንካህ እንደማለት ነው። አላህ ቀጥተኛውን መንገድ ይምራል። ዝሙት አደጋዎቹና መጠበቂያ መንገዶች

ወላሂ አንድ ባሪያ በሚዘሙት ወይም አንዲት ባሪያው በምትዘሙት ጊዜ እንደ አላህ የሚቀና የለም። እናንተ የሙሐመድ ሕዝቦች ወይ ወላሂ እኔ የማውቃውን ብታውቁ ኑሮ ጥቂትን በሳቃችሁና ብዙ ባለቀሳችሁ ነበር። ቡኻሪና ሙስሊም ዘግበውታል። ሁለተኛ

አትራሩ ቅጣታቸውንም ከምዕመናን ጭፍሮች ይገኙበት። ሱረቱን ኑር አንቀጽ ሁለት የርህራሄ ተምሳሌት ከሆነችው ከናትም በላይ አዛኝ የሆነው ጌታ ከባድ ቅጣት ከማስተላለፉም በላይ ቅጣቱን የሚፈጽሙት ርህራሄ እንዳይዛቸው ማሳሰቡ የወንጀሉን ከባድነት ነው አጉልቶ የሚያሳየን። በዚያ ላይ ቅጣቱ ለሌሎች መቀጣጫ ይሁን ዘንድ ከፊል ሕዝብ እንዲመለከተው እያስታወሰ ነው። ይሄ መቶ ግርፋት እንግዲህ ዝሙተኛው አግብቶ የማያውቅ ከሆነ ነው። አግብቶ የሚያውቅ ከሆነ ግን በድንጋይ ተወግሮ ነው የሚገደለው። እነዚህ ዱንያዊ ቅጣቶች ናቸው። ጥፋቱን ፈጽሞ ሳይቶበት የሞተ ሰው የሚኖረው አኺራዊ ቅጣቱ ደግሞ

ይህንንም የሚሰራ ሰው ቅጣትን ያገኛል፣ በትንሣኤ ቀን ቅጣቱ ለእርሱ ይደራረባል፣ በርሱም ውስጥ የተዋረደ ሆኖ ይኖራል። ሱረቱ አልፉርቃን አንቀጥ አንቀጽ 68 እስከ 69። ኢማሙ አህመድ ከግድያ ቀጥሎ ከዝሙት የከፋ ወንጀል አላውቅም ይላሉ። አምስተኛ፣ ዝሙት ከባድ ማስጠንቀቂያ የመጣበት

አንደኛ በመጀመሪያ አንተ ቁርጠኛ ውሳኔ ላይ ድረስ ከልብ ካለቀሱ እንባ አይገድም ሁለተኛ እይታን መገደብ አይኖች ይዘሙታሉ ዝሙታቸው ያልተፈቀደ እይታ ነው ተብሏል በሐዲስ ሦስተኛ ከአጅነቢይ ጋር ከመቀላቀል ከአጅነቢይ ጋር ተገልሎ ከመቀመጥ መራቅ አንድ ወንድ ካንዲት ሴት ጋር ለብቻ መሆኑ ብልግና የመፈጸሙን ዕድል በጣም ከፍ ያደርገዋል። አንድ ወንድ ካንዲት ሴት ጋር አይገለል የሲሆን ሶስተኛቸው ሸይጣን ነውና ተብለዋል በሐዲፍ። ሰው በሌለበት የባልሽ ወንድም እንዲገባ አታድርጊ። ዋርሳ ወይም የባል ወንድም ሞት ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አራተኛ ከመጥፎ ጓደኞች መራቅ። እግሮች ይዘሙታሉ ዝሙታቸው ወደ አልባሌ ቦታ መሄድ ነው ተብሏል በሐዲስ። አምስተኛ አጅነቢይ ከመጨበጥ መቆጠብ። እጆች ይዘሙታሉ ዝሙታቸው መንካት ወይም መጨበጥ ነው ተብሏል በሐዲስ። ስድስተኛ ምላሳችንን ዝሙትን ከሚያስታውሱ ነገሮች ማራቅ። በሐዲስ ምላስም ይዘሙታል እንደተባለ እናስታውስ። ሰባተኛ እንደ ሙዚቃ፣ ፊልም፣ ልብወለድ፣ እርቃን ምስሎችና የብልግና ቪዲዮዎች በከባዱ ወደ ዝሙት የሚጣሩና የዝሙት ፍላጎትን የሚቀሳቅሱ ስራዎች ናቸው። አብዛኞቹ ዘፈኖች ስለ አጅነቢይ ገላ ከአጅነቢይ ጋር ስለ መጫወትና መዋል ነው የሚያወሩት ዘፈን የዝሙት መሰላል

በእነሱ ላይ ምላሶቻቸው እጆቻቸውና እግሮቻቸው የሚሰሩት በነበሩት ነገር በሚመሰክሩባቸው ቀን ከባድ ቅጣት አላቸው። ሶረቱ ኑር አንቀጽ 24። ዘጠነኛ ራስን በሐላል ማብቃቃት ማግባት ለቻለ ሰው እንደ ትዳር ከዝሙት መጠበቂያ ሰበብ የለም። አስረኛ ማግባት ያልሆነለት ደግሞ እስከዚያ ጾም ማብዛት፣ አመጋገብን ማስተካከል፣ እራስን ከቦዘኒነት አርቆ በሥራ መጠመድ። አሥራ አንደኛ ስለዝሙት አደገኝነት ከዝሙት መራቅ አላህ ዘንድ ስላለው ደረጃ ማንበብ፣ ማድመጥ፣ ማስታወስ። አላህ ይጠብቀን።